አሰላሙ ዓለይኩም ወረሐመቱላሂ ወበረካቱሁ እስኪ ዛሬ አንዳንድ ነገሮችን እኔ እስኪ አረብኛ የተለመዱ ኤክስፕሬሽኖችን የተለመዱ ንግግሮችን እስኪ በአንድ እኔ አልሐምዱሊላህ ለአላህ ምስጋና ይገባው ማለት ነው። ፕሬይዝ ቱ ጋድ ፕሬይዝ ቱ ጋድ ማለት ነው። ፕሬይዝ ቱ አላህ ማለት ነው። ወይም ለአላህ ምስጋና ይገባው ማለት ነው። ማለት ለአላህ ምስጋና ይገባው አና ቢኸይር ማለት እኔ ደህና ነኝ። አና ቢኸይር እኔ ማለት ነው። አና ቢኸይር ደህና ነኝ ማለት ነው። ሶ አይም ጉድ፣ አይም ጉድ። አና ቢኸይር ተማም እንላለን። አና ቢኸይር አንደኛው መልስ ነው። ለምሳሌ ከይፈ ሃሉክ እንደምን ነህ ስንባል አና ቢኸይር እኔ ደህና ነኝ እንላለን። ወይም ደግሞ ተማም ኩሉ ተማም እንላለን። ኤቭሪቲንግ ኢዝ ጉድ፣ ኤቭሪቲንግ ኢዝ ፋይን ማለት ነው። ሁሉ ሰላም ነው፣ ሁሉም ሰላም ነው ማለት ነው። ተማም ኩሉ ተማም ምናልባት እዚህ ጋ አንዳንዶቹ ቃላቶች ከላመ ሱቅ ናቸው። ማለት ሞደርን ስታንዳርድ አረቢክ አይደሉም። ሶ እነሱን ላልፋቸው ይችላለሁኝ። ሜቢ በሌላ ቪዲዮ ለነሱ ልሰራ ይችላለሁ እንሻላ። ሶ አሁን ለምሳሌ ሹ አክባር አልአመል ማለት ሹ አክባር አልአመል ማለት ስራ እንዴት ነው። አሁን ይሄ ከላመ ሱቅ ነው። ሹ ከይፈ ል አመል ስራ እንዴት ነው እንደማለት ነው። ሹ አክባር ስለ ስራ ምን አድሳለ ስራ እንዴት ነው ማለት ነው። ሹ አክባር ሃውዝ ወርክ ስራ እንዴት ነው ማለት ነው። አሰላሙ አለይኩም ሰላም ባንተ ላይ ይሁም ማለት ነው። ሙስሊሞች ሲገናኙ የሚዘያየሩበት የተለመደ ንግግር ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ነቢያችን ሰለላሁ አለይሂ ወሰለም አንድ ሰው አሰላሙ አሌይኩም ከተባለ ወይም ሰላምታ ባቀረበለት ጊዜ ያንኑ ይመልስ ደግሞ ወይም ደግሞ የበለጠ አድርጎ ይመልስ። ለምሳሌ አንድ ሰው አሰላሙ አሌይኩም ቢለን እኛ ወአሌይኩም ሰላም ማለት እንችላለን፣ ወይም ደግሞ ወአሌይኩም ሰላም ወራህመቱላሂ ወበረካቱሁ ማለት እንችላለን። ሀዛሁ አፍል የበለጠው ነው ማለት ነው። ነገር ግን አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እየተባልን ወአሌይኩም ሰላም ብለን ማቆም አይችልም ማለት ነው ያን ስኩር አድርገን መመለስ ስላለብን ስለዚህ ወዓሌይኩም ሰላም ወረሕመቱላሂ ወበረካቱ ማለት አለብን ማለት ነው። ኦኬ ምናልባት መጽሐፉን ከፈለጋችሁት ቴሌግራም ላይ ልክላችኋለሁ። ኮሜንት ላይ ጠይቁኝ። እሺ፣ እንሻአላ ቴሌግራም ላይ ልክላችኋለሁ። ሌላኛው ማዕሰላማ። ማዕሰላማ ማለት አንድ ሰው በአንድ ቆይታችሁ ስትለያዩ ማዕሰላማ ቻው ማለት ነው። ኦኬ ባይ

ያ ማለት አፍተር ከትንሽ ጊዜ በኋላ ፊማ ባርድ ኦኬ፣ ከትንሽ ጊዜ በኋላ ማለት ነው። ሚን አይነ አንት ማለት ኬት ነህ አንተ፣ አንተ ኬት ነ ዌር አር ዩ ፍሮም ኬት ነው የመጣኸው። ሚን አይነ አንት ኬት ነው የመጣኸው። ሚን አይነ አንቲ ከሆነ እዚህ ጋር በከስራ ከሆነ ሚን አይነ አንቲ ኬት ነው የመጣሹ። ሚን አይነ አንተ ኬት ነው የመጣኸው ማለት ነው። ሶ ይህ ደግሞ ከላ መሱቅ ነው ማለት ነው። አንተ ሚን ወይን ልንን እንችላለን ኦኬ፣ አንተ ሚን ወይን

ዋት ታይም ዘት ስንት ሰዓት ሆነዋል ማለት ነው። ኦኬ ሌላኛው መጧር። እነዚህ ደግሞ ከጉዞ ጋር የተገናኙ አረብኛ ቃላት ናቸው። መጧር ማለት ኤርፖርት ማለት ነው። የአየር ማረፊያ አውሮፕላን ማረፊያ መጧር ይባላል ማለት ነው። ቦታው እንዳለ ለምሳሌ ቦሌ ኤርፖርት ስንል መጧር ቦሌ ልንል እንችላለን። መጧር ማለት ኤርፖርት ማለት ነው። ሆን ጠያራ ጠያራ፣ ደግሞ ኤርፕሌን ማለት ነው፣ አውሮፕላን ማለት ነው። ጠያራ ጠያራ፣ ለምሳሌ ጅቱ ቢጠያራ፣ በአውሮፕላን መጣሁ ለማለት፣ ጅቱ ቢጠያራ። ሌላኛው ውሱል። ኦኬ ውሱል ማለት አራይቫል ወይም ደግሞ መድረሻ መድረስ ማለት ነው። ውሱል። ሌላኛው ደግሞ መጋደራ ማለት ዲፓርቸር ወይም ደግሞ መነሻ ሰዓት ማለት ነው። መጋደራ ሱል መደራ። ሌላው ደግሞ አልመጃሪክ አልመጃሪክ ማለት ከስተምስ ወይም ደግሞ የደንበኛ እንትኖች ማለት ነው። ከስተምስ ደንበኛ፣ የደንበኛ አገልግሎት ማለት ነው። ሌላ መታዕ ማለት ላጌጅ ወይም ደግሞ የምንይዘው ሻንጣዎች፣ የተለያዩ ስዊት ኬዞች፣ እነዚህ ኦኬ የምንይዛቸው ሻንጣዎች ማለት ነው። መጣ ሌላ ጀዋዝ ሰፈር፣ ጀዋዝ ሰፈር ማለት ፓስፖርት ማለት ነው። ኦኬ ፓስፖርት ኢትስ ዘ ሴም ኢን እንግሊሽ ኤንድ አማሪክ አማርኛና እንግሊዝኛ ቋንቋው ተመሳሳይ ነው። ፓስፖርት ኦኬ፣ ጀዋዝ ሰፈር፣ ጀዋዝ ሰፈር። ኦኬ ሰፈር ማለት ጉዞ ማለት ነው። ጀዋዝ ኢኒዌይስ የጉዞ መታወቂያ እንደ ማለት ነው። ሊትራሊ ሶ ጀዋዝ ሰፈር ፓስፖርት ማለት ነው። ኦኬ ሌላኛው ተሽራ ተሽራ ነው ቪዛ ማለት ነው። ተሽራ ተሽራ ሌላኛው ተትኬራ ማለት ፍላይት ትኬት፣ ፍላይት ትኬት። ለምሳሌ በረራ ትኬት ስትቆርጡ የሚሰጧቸው ያቺ ትኬቷ ተትኬራ ትባላለች። ማስታወሻ ወይም ደግሞ ፍላይ ትኬት ማለት ነው። ኒዌስ ፉንዶቅ ማለት ደግሞ ሆቴል ማለት ነው። ፉንዶቅ ለምሳሌ ለምን ጉዞ ጋር ተያያዘ ካላችሁኝ ፍላይት አድርጋችሁ የምትደርሱበት ቦታ ሆቴል ልትጁ ትችላላችሁ። ፎንዶቅ። ለምሳሌ ደርሳችሁ ሆቴሉ የቱጋ ነው ለማለት አይነል ፎንዶቅ ማለት ትችላላችሁ። አይነል ፉንዶቅ፣ ሆቴሉ የቱጋ ነው። አይነል ፉንዶቅ። ሌላኛው እስትቅባል ነው። ስትቅባል ማለት ሪሴፕሽን፣ ሆቴል ውስጥ ገብታችሁ ለመጀመሪያ ጊዜ የሚቀበሏችሁ የሚያስተናግዷችሁ፣ ክፍል የሚጠይቋችሁ፣ መታወቂያ የሚቀበሏችሁ፣ ፊትለፊት ወንበር ላይ ሆነው የሚቀበሏችሁ ሰዎች፣ ሪሴፕሽን፣ ስትቅባል። ኦኬ ስትቅባል። ሌላኛው ሚፍታህ ነው። ሚፍታህ ማለት ኪ ማለት ነው፣ ወይ ቁልፍ ማለት ነው። ሚፍታህ። ኦኬ ሚፍታህ። ስለዚህ አንድ ሩም ስትይዙ፣ ሆቴል ሩም ስትይዙ ዩዊል ቢ ሚፍታህ የእናንተን ቁልፍ ትሰጣላችሁ ማለት ነው። ሌላኛው ጎርፋ ነው። ጎርፋ ማለት ሩም ማለት ነው፣ ክፍል ማለት ነው። ለምሳሌ ጎርፋቱን ነውም ስንል የመኝታ ክፍል እንላለን። እንደዚህ የተለያዩ ክፍሎች አሉ። ጎርፋ በአጠቃላይ ክፍል ማለት ነው። ሌላኛው ሰራፍ ማለት ሰራፍ ማለት ከረንሲ ኤክስቼንጅ ወይም ደግሞ ገንዘብ ለምሳሌ ዶላርን ወደ ብር ብር ወደ ዶላር እንደዚህ የመቀያየር ሂደት ነው ማለት ነው። ሰራፍ ኦኬ። ሌላኛው እነዚህ መጠየቂያ ናቸው። ማ ስንል ዋት ኢዝ ማህዛ ስንል ያ ምንድን ነው እንደማለት ነው። ኦኬ። አሁን ማ ብሎ እዚህ ጋር ሶስት ነጥብ አለ። እዚ ጋር የፈለግነውን መሙላት እንችላለን ማለት ነው። ማህዛ መን ስንል ደግሞ ያ ማን ነው ማን ነው ማለት ነው። መን ሀዛ መን ሀዚህ መን ሀዛ ይሄ ማን ነው ያ ማን ነው። ኦኬ አይን አልፉንዱቅ አይን ማለት የት ማለት ነው። አይን አልፉንዱቅ አይን አልባንክ ባንክ የት ነው ማለት። አይነል ባንክ ኦኬ። ሌላኛው መታ መቼ ማለት ነው። መቼ። ኦኬ። ከም ማለት ስንት ነው ማለት ነው። ከም ሀዛ ለምሳሌ፣ ሀው ማች ዚስ ስንት ነው ይሄ ስንት ነው። ዋጋ ልትጠይቁ ሊሆን ይችላል። ከም ሀዛ ቀሚስ ይሄ ሸሚዝ ስንት ነው ስትሉ ለምሳሌ ኦኬ። ከይፍ እንዴት ማለት ነው። ከይፍ እንዴት ከፍዩም ኪን እንዴት ሊሆን ይችላል። ከፍዩም ኪን ሊማዛ ማለት ለምን ማለት ነው። ሊማዛ ሊማዛ ቁልት ሀዛ ለምንድን ነው እንደዚህ ያልከው ለመጠየቅ ለምሳሌ። እሰአቱን መሀልያ ማለት ዘከረንታይም አሁን ያለው ሰዓት ወይም አሁን ከረንት ሰት። እነዚህ ቁጥሮቹን የብቻቸውም ቁጥር ቪዲዮ ሰርች አለሁን እዚህ ላይ ለማየት ከፈለጋችሁ ዋሂድ አንድ ማለት ነው። ትናን

ሲቲን ስልሳ፣ ሰብዔን ኦኬ፣ ሰብዐ ለምሳሌ ሰባት ነበር ሰብዔን ሲሆን ሰባ ማለት ነው። ተማኒን ሰማንያ ማለት ነው። ኦኬ፣ ትስዔን፣ ትስዔን ዘጠና ማለት ነው። ሚአ መቶ ማለት ነው። ሚአ ዋውን እንጠቀማለን። ኤንድ ማለት ነው፣ እና ማለት ነው። ለምሳሌ ሀያ አንድ ስንል ዋሂድ ወእሽሪን ብለናል። አንድ እና ሀያ እንደማለት ነው። በቀጥታ ግን ሀያ አንድ ማለት ነው። አንድና ሀያ ዋሂድ ወእሽሪን ኬ ሰው እነዚህ ቁጥሮች ምናልባት ቁርአን አያ ወይም ደግሞ ሌላ ቦታ ላይ ልታገኛቸው ትችላላችሁ። ዋሄድ እነዚህ ተመሳሳይ ናቸው ማለት ነው። አንድ ቁጥር ልክ ጀስት ምንም ቋሚ ነች። ሁለት ቁጥር ይች ነች ማለት ነው። ኢትነይን፣ ተላታ፣ አርባ፣ ኸምሳ፣ ስታ፣ ሰብአ ሰብአ፣ ሰማንያ፣ ትስአ እና ዓሻራ እነዚህን ቁጥሮቹን በደንብ ተለማመዷቸው ማለት ነው፣ እየጻፋችሁ ኦር በተደጋጋሚ ደግሞ ስማቸውን እየጠራችሁ መለማመድ ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አስተያየት ካላችሁ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ሊሰጡኝ ትችላላችሁ። የተከታተላችሁኝ ስለሆነ በጣም አመሰግናለሁ። ለጓደኞቻችሁም ሼር አድርጉልኝ። ጀዛኩም ላሁ ኸይረን ሌላኛው እነዚህ በእርግጥ እንትን ናቸው። አሁን የመጀመሪያው ኢስሙክ ኤህ ሲባል ላይክ ኢንፎርማል ነው፣ ወይም ደግሞ መደበኛ አረብኛ ስታንዳርድ አረቢክ አይደለም። ኦኬ ከላም እስሙክ ነው። ኢስሙክ ኤህ፣ ስምህ ማን ነው? ስምህ ል ነው ካልኩ፣ ስምሽ ማን ነው? ኢስሙክ ኤህ፣ ስምህ ማን ነው? ኦኬ ኤህ ሶ ማ እስሙክ ነው፣ በመደበኛው አረብኛ ማለት ነው። ኦኬ ማ እስሙክ ማ እስሙክ ኦር ማ እስሙኪ ኦኬ ስለዚህ እነዚህ መደበኛ ያልሆኑትን ሜቢ ላልፋቸው ይችላለሁ ማለት ነው። ሙጣም ማለት ምግብ ማለት ነው። ሙጣም። ኦኬ። ለምሳሌ አንዳንድ ቦታ ላይ ስትሄዱ ሙጣሙ ሙስሊም የሙስሊም ምግብ ቤት ሚል ታገኙ ትችላለህ። ሙጣሙ ሙስሊም የሙስሊም ምግብ ቤት ማለት ነው። ሬስቶራንት ማለት ነው። ሌላኛው ሐማም ሐማም ማለት ባዙሩም ሻወር ቤት ማለት ነው። ኦኬ። አጅራህ ኦኬ። ኡጅራህ ታክሲ ማለት ነው። ኡጅራህ ታክሲ ማለት ነው። ኦኬ። ሌላ እነዚህ ሪሶርስ ናቸው። ሪሶርስ ማለት መጽሐፎችን የተለያዩ ኦዲዮዎችን እና ቪዲዮዎችን የምታገኙባቸው ሊንኮች ናቸው። መጽሐፉን ከፈለጋችሁት አስተያየት ላይ ጻፉልኝ፣ ልክላችኋለሁ ኢንሻአላህ። እነዚህ ሊንኮቹ በመንካት ሌላ ተጨማሪ ቪዲዮ ልታገኙበት ችላላችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ ለጓደኞቻችሁም እንደዚህ አጋሩልኝ። እስካሁን ስለተከታተላችሁ ጀዛኩምላሁ ኸይረን።